ሰላም የኔ ውዶች የኔ ማሮች የኔ ፍቅሮች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሄሉን እንግዲህ የቢኒ እህት አብራው እንድትሰራ አትፈልግም። የቢኒያም ቤተሰቦች ሄሉ ጋር መስራቱን አልወደዱትም። ስለዚህ ቢኒያም ከሄሉ ጋር ብዙ ጊዜውን እያሳለፈ ስለሆነ ቤተሰቦቹ ነው የላኳት እ ትልክልኳን እንድትነግራት ከሷ እንዲርቅ ይፈልጋሉ። ሲቀጥል ደግሞ ቢንያም ሌላ የፍቅር ህይወት አለው። ኦ ማይ ጋድ ኦ ማይ ጋድ! ሀበሻ ሙሽክላ ተረጋጉ። ምን አስቸኩላችሁ? አሁን ይህን ሁሉ መላምንትና ግምት ከመስጠታችሁ በፊት በነገራችን ላይ ብትረጋጉና ልጅቷ የተናገረችውን ቃላት ብትሰሙ ምን እንደሆነ ይገባችሁ ነበር። ነገር ግን ዝም ብላችሁ በጭፍን ስለሆነ አስተያየት የምትሰጡት ምን እንደሆነ አይገባችሁም። እና ስለ ሔሉና ስለ ህቱ ልነግራችሁ የምፈልገው ነገር አለ። ሲቀጥል ደግሞ ቡርካ ቡርካና ፍቅር ትናንትና የሰሩትን ቪዲዮ እንግዲህ ቡርካ በጣም ሲበዛ ራስ ወዳድ መሆኑን የተረዳውበት፣ ምክንያቱም ከፏድ ቀምቶ ፍቅርን ለመውሰድ በጣም ይፈልጋል። እሱ መወደድ መፈቀር ይፈልጋል ማለት ነው። ፍቅርዬ ግን አድንቅ ይሻለሁ፣ ምክንያቱም የበፊቱን አለመርሳትች ገንዘብ የማያታደላ ሴት ናት። በነገራችን ላይ ፍቅርዬ ማለት ነው። እና ኔ ማሮች፣ እኔ ፍቅሮች፣ እንዴት ናችሁ? ደና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻ ሳብያለው እንግዲህ ትናንት ሁላችሁም እንዳያችኋት የቢኒ ሄት ሔሉን ጥርግርግ አድርጋ፣ አታምሪም ቆንጆ አይደለሽም ቤትሽም በጣም ነው የሚደብረው ብላ ኮርምት ምት አድርጋት ነበር የሄደችው። ስልኳንም ተቀብላት ነበር። ሶ ስልኳን የተቀበለቻት የሆነ ነገር ልትነግራት ነው፣ ልታስፈራራት ነው። ከቢኒ እንድትረቅ ይፈልጋሉ የቢንያን ቤተሰቦች። ለራሱ እንዲሰራ ነው የሚፈልግ ከሷ ጋር እንድትሰራ እንዲሰራ አይፈልግም፣ አይፈልጉም እያላችሁ ነበረ። እናስተዋውቀኝ ያለችው ልትታዋወቃ አትፈልጋ ሳይሆን የሆነ ነገር ልትነግራት ትፈልጋ ነው። ስለዚህ ከባድ ጸብ ሊፈጠር ነው። ፍራንክ አይደለም እያላችሁ ነበረ። እሶ ሲጀመር፣ በመጀመሪያ ደረጃ ልጅቷ መጀመሪያ ሰላም ስትላት አይታችሁ ከሆነ በጣም የሚያምር ፈገግታ ነበር ያላት ማለት ነው። እና ቢኒያም ከኋላ ቆንጥጧት ይሁን ምን ይሁን አላውቅም፣ ወዲያው ኩስትር አለች እና ሲጀመር መጀመሪያ ሰላም ስትላት የያዘችውን ፊት አይታችኋታል በጣም ነበር ፈገግታው የሚያምረው ሲታያዩ ከሄልን ጋር እንደውም ሲመስለኝ እኔ ከቢኒያም በፊት ይተዋወቃሉ ይመስለኛል እና እነሱ ተመካክረው ቢኒን ምናልባት ፍራንክ ሊያደርጉት ይሆናል ብዬን ማስበው የቢኒያም እህት እንግዲህ ወስዳ አስተዋውቀኝ ትለው እና ለሁለት ሆነው ቢኒን ምናልባት ፍራንክ እያደረጉት ይሆናል ወይም ደግሞ ቢኒና የራሱ እህት ሆነው ሄሉን ፍራንክ እያደረጓት ነው ብዬ ነው የማስበው። ዞሮ ዞሮ ሁለት ሰው አለ ፍራንኩ ላይ እንጂ ከሄሉ ጋር መስራት ፈለገ አልፈለገ ባለትዳር ደግሞ ጓደኛም አለው እያላችሁ ነበረ። እኔ ሲጀመር ቲክቶክ ላይ ያለ ፎቶ እያመጣችሁ ነው ስትለጥፉ የነበረ። ሲቀጥል ባለትዳርና ፍቅረኛ ቢኖረው ማንም ፍቅረኛ እንደዚህ ከሌላ ሴት ጋር ሆኖ ሲሰራ የሚፈልግ የለም ሲቀጥል በግልጽ ይናገራል እንደሌለው ተናግሯል ቲክቶክ ላይ ያሉትን ሴቶች ከሆነ የምታመጡ እነዛ በጣም ትልልቅ ሰዎች ናቸው የሶሻል ሚዲያ ሰዎች ናቸው እንግዲህ የሔሉን ጓደኛ እንደምታቁት ሞዴል ነው እኮ ልጁ አታቁም እንዴ እንዴ ትልቅ ሰው እኮ ነው በጣም የሆነ ጥሩ ስራ ያለው ሰው ነው በነገራችን ላይ ዝም ብሎ ወንደላጤ ወይም ወጠጤ እንዲህ መጠጥ ቤት ፑል ቤት ለፑል ቤት የሚዙር ቦርጩን የሚገፋ ቂጡን የሚያንደባድል ምናምን አይደለም እኮ ሄ እኮ ጎበዝ የስራ ሰው ነው። በቃ ስርአት ያለው ነው። አቋሙ በጣም ያምራል እና ኢንተርናሽናል ሞዴል እንደሆን ታውቃላችሁ። ሞዴል ነው ስራው ሞዴሊንግ ይሰራል። ብዙ ሶሻል ሚዲያ ላይ የሚሰሩ ሰዎች ጋር በደንብ ይተዋወቃል ሞዴል ስለሆነ ማለት ነው እ ቢኒያም ስራ ያለው ሰው ነው። ታዋቂ ነው ከሷ በላይ እንደውም ይታወቃል። ሶሻል ሚዲያ ብዙም ስለማይጠቀም እንጂ እና ፎቶ የሚነሳው ሞዴል ስለሆነ ያኔ ሙየ ሞዴል ልብስ ምናምን ስለሚያስተዋውቅ ሴቶች ጋር ፎቶ ሊኖረው ይችላል። በስራ አጋጣሚ ሴቶች ጋር ሊገናኝ ይችላል። የተገኘው ወንድ ሁሉ ለእናንተ በቃ ፍቅረኛ ባል ነው አይደል? ያገኛችሁት ጋር የምትለጠፉ ብዙ ሴቶች ስላላችሁ ስለምናየም ሶሻል ሚዲያም እየመጡ አፈቀርኩ ወድርክ ስለሚሉ እና ሴት ወንድ ጋር የታየ ሴት ሁሉ ፍቅረኛ ናት ማለት አይደለም። የስራ ባልደረባ አለ፣ እህት አለ፣ አክስታል በእርግጠኝነት ቢኒያም ከእህቱ ጋር ፎቶ ተነስቶ ፖስት ቢያደርግ ሚስቱ ናት ብለው ድርቅ ነው የሚሉ በቃ ድርቅ ነው የሚሉት። እህቴ ናት እያለ አሁንም ሚስት አለው ሚስቱ ናትም የሚል አይጠፋም ና ጓደኛለው፣ ሚስታለው ለምትሉ ነ፣ በጭራሽ ነ። የቲክቶክ አካውንቱ ላይ ገብቼ እንዳውም ከብዙ ሴት ጋ ነው አስር ሴት ጋ ነው የተነሰው ሲሉ ሳይ፣ በቃ ምንም ሴት የሚባል ነገር የለም። ሁለት ወይ ሶስት ቪዲዮ ናቸው። እነሱም ትልልቅ ሰዎች ናቸው፣ የሶሻል ሚዲያ ሰዎች ናቸው፣ ሞዴሎች ምናምኖች ናቸው። ሶ ቢኒያም ወጣጥ አይደለም፣ ወጠጤ አይደለም። ስራ የሚሰራ ሰው ስለሆነ ከብዙ ሰው ጋር ይተዋወቃል፣ ፎቶ ይነሳል። ታዋቂ ነው፣ ፌመስ ነው። በዛ ላይ ሞዴል ነው፣ አቋሙ በጣም ያምራል። እና ታዲያ አቋሙ ማያምር ቦርጩን የሚጎትት ከኋላ ደግሞ ቂጡ ልክ እንደ ሴት ዳሌ የሚገላበጥ ከሆነ ማን ይነሳል? አብሮት ማን ይነሳል እንዴ? እንደዚህ አይነት ሰው እኮ ለምንም አይፈለግም። እሱ በቃ ለመብላት ብቻ ነው የሚፈለግ። ና ምግብ ብላ ብሎ ለመጥራት ነው እንጂ ለፎቶ አያምርም እንደዚህ የተነፋፋ ሰው። ሶ ቢኒያም ደግሞ ቆንጆ ስለሆነ ብዙ አድናቂ ስላሉት ፎቶ አብሮት መነሳት ይፈልጋሉ። ልብስ ማስታወቂያ ይመጣለታል። ሶ ጓደኛ ምናምን የለውም ከሴት ጋር ስለተነሳ ፍቅረኛ አለው ምናምን ብላችሁ አታስቡ። ሲቀጥል ደግሞ ቤተሰቦቹ ከእሷ ጋር እንዲሰራ አይፈልግም። ማለት ማለት ማለት ማለት እንዴት አይፈልጉም? እሱ ከ አስራ ስምንት አመት በላይ ነው። ሲጀመር ቤተሰብ ፈለገ አልፈለገ አይደለም እሱ የሚሰራውን ነገር ቤተሰብ አይደለም የሚመርጥለት። ሲቀጥል ደግሞ እሱ ትልቅ ሰው ነው ስራ ያለው ሰው ነው፣ እና ቤተሰቦቹ ይሄን ስራ ስራ ብለው ሊመርጡለት አይችሉም። የተመቸውን ነገር ነው መስራት ከፈለገ የተመቸውን ነገር መስራት ይችላል፣ እንጂ ቤተሰብ እዚህ ጋር ጣልቃ ይገባል ብዬ በጭራሽ አላስብም። ሲቀጥል ደግሞ ከሔሉ ጋር ትስራ ብለው ሊከለክሉት የሚችሉት ምን ምክንያት ኖሯቸው ምን ምክንያት አላቸው? ሔሉ ምን ያንሳታል? ቁንጅና ብትሉ፣ ጸባይ ብትሉ፣ ስርዓት ብትሉ በቃ ሁሉን ነገር አሟልቶ የሰጣት ሴት ስለሆነች እሷን እንደውም ከእሷ ጋር እንዳትለይ እንደውም ማለት ነው እህቱ ስልኩን የወሰደች በቃ እሱ ስለሚፈራ ዝም ስለሚል፣ እኔ እንደውም ሲመስለኝና ሲገምተው ቢኒያም በእህቱ አማካኝነት ለሔሉ ፍቅር ሊገልጽላትም ይመስለኛል። አንዳንዴ ዝም ያለ ነው፣ አይናገርም፣ ስሜቱን በደንብ መግለጽ አይችልም። ዝምተኛ ሰዎች እንደዛ ናቸው፣ ስሜታቸውን በግልጽ አይናገሩም፣ መደብቅ ነው በውስጣቸውን የሚያርመጠምጡት። እና እህቱን ያመጣት እኔ እንደውም ሲመስለኝ በጓደኝነት ተቀራርበው ከትንሽ ጊዜ በኋላ ያፈቅርሻል የሚለውን ዜና የምታበስረው እንደውም እህቱ ትመስለኛለች እና ቤተሰብ አይፈልግም ምናምን ነው ይፈልጋሉ። እችን የመሰለች ቆንጅዬ ልጅ እንደውም ተገኝቶ ነው እሱ ራሱ እኮ አለ። አሁን እችን የመሰለች ቆንጅዬ ልጅ እንደዚህ ተያለሽ እንደ ጨነቀው ኒ ማንና ማን ሆኖ እንዲሆን ይህን ፍራንክ ጀምሮ ትግራ ነው የሚያጋባኝ። ምክንያቱም ቢኒ ፊቱ ላይ የሚታየው ድንጋጤ ምናምን ምናምን በቃ የእውነት የማያውቅ ነው የሚመስለው ና እንግዲህ ከቢኒያም ጋር ሆኖ ነው ሊሆን የሚችለው፣ ወይም ደግሞ ከሄሉ ጋር ከዛ በፊት የሚተዋወቁ ከሆነ ቀድሞ ታወቁ ከሆነ ሶ ሳያ እነሱ ሊሆኑ ይችላሉ። እንግዲህ ቢኒን ፍራንክ እያደረጉት ያሉት ሰ ዞሮ ዞሮ በአጠቃላይ ፍራንክ ነው። ምክንያቱም መጀመሪያ ላይ ሰላም ስትላት ልጅቷ ፈገግታ በቃ በጣም የተለየ ነው። በቃ ፈገግ ስትል ሌላ ፈገግታ ነው ያላት፣ እና አሁን ደግሞ ትንሽ ቆየት ትብላ ኮስተር አለች። ቢኒ ቆንጥቋት ይሁን ምን አላውቅም፣ ብቻ ወዲያውኑ ወደ አክት አክትነቱ ነው የጀመረችው። እና የተናገረችው ቃል እንግዲህ ታስጠያለሽ አታምሪም፣ ቤትሽም ምግብ የሚሰራበት አይመስልም ምናምን ያለች፣ አይ እንትኑ ራሱ የማያሳምን ነገር ነው። እና መቼም ሔሉ ታስጠያለሽ ቢባል ማንም ሊያምን አይችልም። ማንም ብሏትም ስለማያውቅ ቆንጆም ስለሆነች ማለት ነው። ሶ ነገሩ ፍራንክ እንጂ የተሰብ ስለማይፈልግ ወይም ሌላ ጓደኛ ስላለው እነዛ አብሮት የተነሱት ሴቶች ሁሉ ፍቅረኛው ምናምን ነው የሚመስላቸው። ሲቀጥል ደግሞ አንዳንድ ሴቶች በጣም ቆንጆ ስለሆነ ይፈልጉታል፣ ከሱ ጋር መሆን ይፈልጋሉ ምናምን እና ደግሞ ቆንጆ ወንድ ስለያዘች ይቀናሉ። ይቀናሉ ገባችሁ አይደለ? ይቀናሉ ሴቶቹ። ወይኔ ጉዴ፣ ወይኔ ጉዴ፣ የሰው ባል ግን ሲያምራችሁ። እኔ እኮ እንዴት ነው የተበላ ነገር የሚጣፍጣችሁ? የሰው ትራፊ ደስ ይላችኋል። ሰው ላይ ያለ ነገር ለምንድን ነው የሚያምራችሁ ግን ለምንድን ነው? ለዛ ሰው ማትተው ለት እናንተ የራሳችሁን ድርሻ ማትይዙ የሰው አሻግራችሁ አሻግራችሁ ከማየታችሁ በፊት ማለት ነውና እንግዲህ እንደዚህ እንደዚህ ብትሉም፣ ዛሬ ማታ እንግዲህ እውነቱ ሊወጣ ይችላል። እኔ እርግጠኛ ነኝ፣ ፍራንክ ነው የሚመስለኝ እንጂ እውነት አይሆንም። ምክንያቱም ማንም ሰው እንደዛ ሊል አይችልም፣ ዝም ብሎ ከመሬት ተነስቶ ማለት ነው ሰው ሌላ ምንም ልትላት አትችልም። እህቱ እንግዲህ ከእህቱ ጋር ሆነው እንግዲህ በግሩፕ እንደነ ፍቅር ቢሰሩ በጣም ደስ ይለኛል። እንደነ ፍቅር በግሩፕ ስራ ይጀምራሉ ብዬ ነው የማስበው። እንግዲህ ሄዱበት። ዞሮ ዞሮ ፍራንኩ ይቀጥላል። ዛሬም ነገም ሊቀጥል ይችላል። ዛሬም ሊያልቅ ይችላል። ነገ ከነገ ወዲያም ሊቀጥል ይችላል። ስለዚህ ይህ እንዳትናደዱ፣ እናንተኞቹ ደግሞ አትደሳሰቱ፣ አትደሳሰቱ በኋላ ታፍራላችሁ በኋላ ታፍራላችሁ። ልክ እንደ ባለፈው ጥሏል ሄር ነው ጥሏል ሄር ነው ሲል የትም ጥየሻለ ድም ሲል ተኮማተራችሁ፣ ተጨማደዳችሁ እና እንደዛ እንዳትሆኑ ልላችሁ ፈልጋለሁ። ከዛ ውጭ ግን የኔ ውዶች ስለምታበረታቱኝ በጣም ነው ማመሰግነው። ባይ ባይ። ይወዳችኋል።